የለችም እንደ ማርያም ንዲ ሳላረጋጋ ግን ቪዲዮ መስራት አልነበረብኝም። እንዴ! እንደነ ስልኬን ምን አባቴ ላድርገው? እናንተዬ! አቤት ስቃይ! አረ ያዛትማና፣ ካልተያዘ አይገቡም። ሚኪ ያሳየ ይዘኝማ፣ የእናንተን አስገብቼላችኋለሁ። ግን አት ኩልኩልኩልኩልኩል እኮ ቤት አልገባም አለች። ሄድሽ ያባራት ያችኛን ዶሮ ትልዛ ከተያዘችው ያዛት። ግን አያዙኝም። ስማ ና ማን ይርዳኝ እስከማስገባ ድረስ ቤታቸው እሺ፣ ያዛት እና ነው ከተያዘችው ያዛት ዝም ግን ናን እየዶሮ ሆና ታስገባል። እሺ እና ግባሽ አንዴ ለአባራት ሊይዛት ነው

ናኒ ዶሮ ሀብታፍ ነ እንጂ ወደዚህ ሊወጡብኝ ሆኖ ነው። ናኒዬ ዶሮ ዱላውን ፈልገሽ ነው? ዱላውን ዱላውን ዱላን እሱ ጋ ሁኝልኝማ ዶሮቱ ላስገባ ኩኩዬን ላስገባ ኩኩዬን ኩኩዬን እሱ ኩኩዬ ሂጂ ቤት ግቢ። አትያዘኝም። ይችልሽ ምኑን አለች። ሄደ መተዋል ቢያ ቤቱ ክፍት ነዋ። ቤት እንዲገቡ አድርግልኝ። የናንዬ ዶሮ ሽ ለእንቋል ተወደደብን። ሀያ ብር ገባ። ሀያ ሁለት ብር ገባ። እንደዚህ ገዝተን እናስጠል ብለን ሚኪያስ፣ አሁን እንዲህ ገቡ ማድረግ ነው ያለብን። እንደው እንዴት አድርገን ቤቱን እናሳያቸው? አንተዬ ሂዱ፣ ግቡ፣ ግቡ። ቤቱን ገና ስላለመዱት እኮ ነው። ኧረ እኔ እንትን እያፈሩን ቢውት የቀኝ ምኗ ናት? አይ በቃ ሩጭ፣ እምቢውን ሊያዛት በቃ አማራጭ የለኝም። ማርያምን ቆይ

እዛ አፍናን ምን መልክ ነው? በስመ አብ አስተነገርተኝ እኮ አባቴ አስተነገርተኝ እኮ ምን ነካ ብዬሽ አይቼውም እኮ እንደዚህ ና